አምላክ የሶስቱ አንዱ ሶስተኛ ነው ያሉ በእርግጥ ክደዋል አለ። ተገባ እነዛ ኢንላህ ሳሊሱ ሰላታ ያሉ ሰዎች በእርግጥ ክደዋል አለ። ወላሂ እውነትም ክህደት ነው። እንዳውም ምንድነው አለ አላህ ወማ ሚን ኢላሂን ኢላ ኢላሁ ዋሂድ፣ ከአምላክም አንድ አምላክ ውጭ ሌላ የለም። በቃ ሌላ አምላክ የለም፣ ከሱ ውጪም የሚመለክ ወይንለምያንተሁ አማየቁሉን ለየመሰነ አለዚነ ከፈሩ ሚንሁም አዘቡን አሊም። ወይን ለም ይንተሁ አማ የቁሉን ነዛ ከሚሉት ነገር ከሚያሻርኩት ነገር አላህ አብ ወልድ መንፈስ ቅዱስ ነው ከሚሉ ሰዎች አላህ ማርያም ኢየሱስና አብ ነው ከሚሉ ሰዎች አላህ እንደዚህ በቃ። ሶስተ ነው የሚሉ በሌላም መንገድ ቢሆን የሚሉ ካሉ፣ በእርግጥ እነዚህ እንዚ ወይን ለም የንተሁ ባይከለከሉ ከሚሉት ነገር አማ የቁሉን ለየመሰነ አልዚነ ከፈሩ ምንሁም ዐዛብ አሊም። እነዛ እንዲህ ነዛ የሚሉ ሰዎች ከባድ የሆነ ቅጣትን ያገኛቸዋል። በጣም ከባድ የሆነ ቅጣትን አፈላ የቱቡነ ኢለላህ ወደ አላህ አይመለሱም። ምን የፈጠራቸው እሱ ብቻ ለማይበቃቸው ምን ሰዎችን ያመልካሉ ቀብርን ያመልካሉን? ቀንን ያመልካሉ? ኢየሱስን ያመልካሉን? ማርያምን ያመልካሉን? አላህን ይቅርታ አይጠይቁትም። ባይሆን ወየስተግፊሩነ እሱን አይጠይቁትን? ይቅርታን ሌላ ማንን ይጠይቃሉ? ወላሁ ገፉሩ ራሂም፣ አላህ እኮ ማሪ፣ አዛኝ፣ ቸር የሆነ ጌታ ነው። እሱም ቢለምኑት እኮ ይበቃቸው ነበረ። ይህንን የማይከለከሉ ሰዎች ከባድ ቅጣት ይመጣባቸዋል እያለ ይናገራል። ከዛም የኢሳን ጉዳይ አስመልክቶ እንዲለናል

ብልቷን የምትጠብቅ ንጹህ ሴት ነበረች። ከድንግልና ኢየሱስን የወለደች ነች። ዝሙት ያሰራች አይደለችም። ግን አለ እነሱን እናመልካለን ሁለቱንም የምትሉ ከሆነ ካና ያኩላኒ ጣዓም፣ ሁለቱም እኮ ምግብን ይመገቡ ነበር። ማይንዳችሁን አሰሩ፣ አእምሯችሁን አሰሩ። ምግብን ይመገቡ ነበር። ሁለቱም ፍጡር ናቸው። የተፈጠረ ሰውን እንዴት ታመልካላችሁ እያለ ነው አላህ። ለምን ነው የምትጠሩ ተግባን ከዛ በኋላ እንዙር፣ ከይፈ ኑበይኑ ለሁሙ አያት ሱመ ንዙር አና ይኡፈኩን። እንዴት አንቀጾቻችንን እንደምናብራራላቸው ተመልከት፣ ከዛም ከአንቀጾቻችን እንዴት ፈግፍገው እንደሚሄዱ ደግሞ በደንብ ተመልከቱ እያለ አላህ ይነግረናል ማለት ነው። ስለዚህ አላህ ሱብሐነሁ ወተዓላ እንግዲህ ከሱ ውጭ መመለክ የለም ስንል እነዚህን ሁሉ መተው እንዳለብን ነው የሚያሳየው ማለት ነው። ሌላኛው ደግሞ እንቀጥል። በሱረቱል ማኢዳ ምዕራፍ 5 ቁጥር 116 ላይ ራሱ ኢየሱስ የሚጠየቅበት ቀን ይመጣል። ራሱ ኢየሱስ ማለት ነው። አምልኮ ውስጥ ስላስገቡት ክርስቲያኖች ራሱ ኢየሱስ ይጠየቃል። ምን ተብሎ ይጠየቃል መሰላችሁ? የመጨረሻው ቀን አንተ ቁልተ ሊናስ ለሰዎች እንዲህ ብለህ አስተምረህ ነበር? እተኸዙኒ ወኡሚየ ኢላሃይኒ ሚን ዱኒላህ ከእኔ ከአላህ ውጪ ይለዋል፣ ሁለት አማልክቶችን አንተና እናትህን ሁለት አማልክት አድርጎ ያዙ ብላቸው ነበር እንዴ? ይለዋል። እንዲህ ብላቸው ነበር? እኔን አምልኩኝ ብላቸው ነበር? ማርያምን አምልኳት ብላ ነግራቸው ነበር? ያኔ እኔን ነበረ መልእክት ያስተላልፍኩለህ? በእውነት መጽሐፉ ላይ እንደዚህ ብሎ ይናገር ነበር እንዴ? ይለዋል። ከዛቀ ኢየሱስ ምን ይላል? ቃለ ሱብሓነክ ጌታይ ጥራት ይገባህ ይሏል። ጌታይ ጥራት ይገባህ እኔ ይለዋል ማ የኩኑ ሊአን አቁለ ማ ለይሰ ሊ ቢሐቅ እኔ ማለት ያልተገባኝ ነገር ልል አይገባኝም፣ ማለት ኢን ኩንቱ ቁልቱ በእርግጥ ብዬ ከሆነ ፈቀድ ዕሊምተ አንተ ታቃለህ ይለዋል። ምክንያቱስ ተዕለሙ ማ ፊ ነፍሲ በእኔ ውስጥ ያለን ነገር አንተ ታቃለህ ወላ አዕለሙ ማፊ ፊ ነፍሲ እኔ ግን በአንተ ውስጥ ያለን አላውቅም። ታዲያ ለምንድን ነው ከተባለ፣ ኢነከ አንተ ዓላሙል ጉዩብ አንተ ይሩቅ ምስጥራትን ሁሉ አዋቂ ነህ በማለት ይነግራል። ታዲያ ምንድን ነው ኢየሱስ የታዘዘው ከተባለ፣ ማ ቁልቱ ለሁም ኢላ ማ አመርተኒ ቢህ። ስብሓነላህ፣ አያሳዝኑም ክርስቲያኖች። ወላሂ በጣም ነው የምታሳዝኑት ክርስቲያኖች፣ ወላሂል ዐዚም በጣም በጣም ነው የምታሳዝኑት። እየሱስ እንዲህ ብሎ ነው የሚናገረው፣ ጌታዬ ሆይ ይላል አላህን። እኔ አንተ ያዘዝከኝን እንጂ አልነገርኳቸውም እኔ አንተ ያዘዝከኝ ደግሞ እኔ አብዱ አላህ ወጅተኒ ማን አኒ አብዱ አላህ ረቢ ወረብኩም ጌታዬና ጌታችሁ ነው፣ አምልኩ አምልኩን ያልኳቸው እኔ እንደዚህ አይነ ንግግር አልተናገርኩም። ወኩንቱ አለይህም ሸሂደ ማ ዱምቱ ፊህም እኔ እነሱ ዘንድ በነበርኩበት ጊዜ መስካሪ ነበርኩኝ። የማቀውኔ እንደዚህ አይነ ነገር እንዳልነገርኳቸው ነው። እኔ አምልኩ ብዬ ነገርኳቸው። አንድ አምላክ አለ እሱም የሰማይና የምድር የሆነ ጌታ ነው። እሱም የኔና የናንተ ጌታ ነው። በቃ እሱን አምልኩን ነው ያልኳቸው። ወላሂ ይህንን ንግግር በዚህ መሰረት ብታዩና ብትሄዱ፣ አሁን የተበረዘው መጽሐፋቸው ላይ ራሱ ብትሄዱ እኔ አምላክ ነኝ አምልኩኝ ያለበት አንድ ጥቅስ የለም። ባይብል ላይ አንድ ጥቅስ ነው የምላችሁ፣ አንድ ጥቅስ። ወላሂ አንድ አንድ ክርስቲያን መጥቶ ያሳየኝ አንድ ጥቅስ የለም። አላለም ኢየሱስ እንደዚህ ብሎ አላስተማርም በተበረዘው እንኳን አይደለም በእውነተኛው መጽሐፍ በተበረዘው መጽሐፍ ላይ እኮ ነው የለም የምላችሁ። የለም አልሐምዱሊላህ ረብል ዓለሚን። ከዛ በኋላ ፈለማ ተወፈይተኒ፣ ግን አንተ ባነሳኸኝ ጊዜ ኩንተ አንተ ረቂብ ዓለይህም፣ አንተ ነበርክ የቅርብ ተቆጣጣሪያቸው። ወአንተ ዓላ ኩል ሸይኢን ሸሂድ፣ አንተም በነገር ሁሉ ላይ መስካሪ ነህ። ይለዋል አላህ ስብሓነ ተዓላ፣ ይነግረዋል እንዲህ ብሎ አዋቂ ነህ ይለዋል። በቃ አታምልኩ ሰዎችን። ኢየሱስ እኮ ወንድ ልጅ እኮ ነው እንዴ! እነሆም ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ነው ያለው። እሱም ታላቅ ይሆናል፣ ሌሉ ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ተግባባ። ስለዚህ አንድ አምላክ አለ። ያ አንድ አምላክ ነው ለአንድ ለእሱ ዙፋን የሚሰጠው እንዴ። በቃ ከአምላክም አንድ አምላክ እንጂ የለም እያለ የሚናገረው የቱ ጋር ነው ካላችሁ ሱረቱን ኒሳ ምዕራፍ 4 ቁጥር 179 ላይ

ከፈጠራቸው ሩሆች መካከል ደግሞ አንደኛው ነው። ፈአሚኑ ቢላሂ ወረሱሊህ በአላህና በመልክተኞቹ መኑ በኢየሱስ ብቻ መልክተኝነት ሳይሆን በአላህና በሌሎች መልክተኞቹም እመኑ እ ወላ ተቁሉ ሰላሳ ሶስት ነው አትበሉ። ቆይ ተረጋጋ። ኩዜ ሶስት ነው አትበሉ። አምላክ ሶስት ነው አትበሉ።

ተግባባን። ስታርዱ ለሱ ረዱ። ማለትም ይሄ መስዋዕት ስትሳሉ ለሱ ተሳሉ። ስለት የሚባለው ነገርም አምልኮ ነውና፣ በቃ ለሰዎች አታጎብድዱ። ሄዳችሁ ቀብር ላይ ሄዳችሁ ቀብር አትለምኑ። በቃ ቀብር አቁሙ። በቃ ይሄ ጀበና ምናምን እያላችሁ በዚህ ጀበና ያለፈ እንዲትሆኑ አትቀስፋ የለም እንደ ነገር ይሄ ጅን አምልኮ ነው። ከጅኒዎች ጋር ሰዎች ተመሳጥረው የሚያደርጉት ያል በአላህ ላይ የማሻረክ ከባድ የሆነ ስራ ነው። እሮብ ዕለት እንዲካላረኩኝ ሰኞ ዕለት እንዲካላረኩኝ እንዲሆን አለው። ቀን እያመለካችሁ ቀንም አታምልኩ። የሚመለከው አንድ አላህ ብቻ ነው። ተግባቧን። ከዛ በኋላ ይቀጥላል። አላህ ምን አለ? ሱብሓነሁ አን የኩነ ለሁ ወለድ፣ ለአላህ ልጅ ሊኖረው በጭራሽ የተገባው አይደለም። ምክንያቱም ለሁ ማ ፊ ሰማዋቲ ወማ ፊል አር አላህ በሰማያትና በምድር ያለው ሁሉ ለሱ ነው። ወከፋ ቢላህ ወኪላ መመኪያ ምንኛ በአላህ በቃ መ ውበት ወከፋ ቢላህ ወኪላ ሁሉንም ነገር ይበቃል። ወከፋ ቢላህ ወኪላ። በቃ ኢየሱስ አትበል፣ ማርያም አትበል፣ ነቢዩ መሐመድ እንዳትል። በአምልኮ ደረጃ ማንንም እንዳታመልክ። ነቢላ ላይ ኢብራሂም እንዳትል፣ ማንንም ቀብር ላይ ሸንተና እንዳትል። ሄደ አትጥራቸው። እሱ አላህን ብቻ ጥራ፣ ይበቃሃል። ወከፋ ቢላህ ወኪላ። ከዛ እንግዲህ ሌላ ቦታ ላይም በተመሳሳይ ሁኔታ

ወይ አማ የንተሁ ነዛ ከሚሉት ነገር ከሚያሻርኩት ነገር አላህ አብ ለመንፈስ ቅዱስ ነው የሚሉ ሰዎች፣ አላህ ማርያም ኢየሱስና አብ ነው ከሚሉ ሰዎች፣ አላህ እንደዚህ በቃ ሦስት ነው የሚሉ በሌላም መንገድ ቢሆን የሚሉ ካሉ በእርግጥ እነዚህ ወይን ለም ባይከለከሉ ከሚሉት ነገር አማ የቁሉን ለየመሰና ለዚነ ከፈሩ ምንሁም ዛቡን አሊም እነዛ እንዲህ የሚሉ ሰዎች ከባድ የሆነ ቅጣትን ያገኛቸዋል። በጣም ከባድ የሆነ ቅጣትን። አፈላ የቱቡነ ኢለልላህ ወደ አላህ አይመለሱም። ምን የፈጠራቸው እሱ ብቻ አይደለም? አይበቃቸውም? ምን ሰዎችን ያመልካሉነ፣ ቀብርን ያመልካሉነ፣ ቀንን ያመልካሉነ፣ ኢየሱስን ያመልካሉን፣ ማርያምን ያመልካሉነ። አላህን ይቅርታ አይጠይቁትም። ባይሆን ወየስተግፊሩነህ እሱን አይጠይቁትም፣ ይቅርታን ሌላ ማንን ይጠይቃሉ?

የመርየም ልጅ ኢየሱስ እኮ ሌላ አይደለም። ኢላ ረሱሉን ቀድ ኸለት ሚንቀብሊህ ቀብልህ ሩሱል። ከእሱ በፊት እንዳለፉ ሌሎች መልእክተኞች እንጂ ሌላ እኮ አደለም። ወእሙሁ ሲዲቃ፣ እናቱ እኮ እውነተኛ ነበረች። እውነትን እንጂ ማትናገር፣ ብልቷን የምትጠብቅ ንጹሕ ሴት ነበረች። ከድንግልና ኢየሱስን የወለደች ነች። ዝሙት ያሰራች አደለችም። ግን አለ እነሱን እናመልካለን ሁለቱንም የምትሉ ከሆነ ካና ያእኩላኒ ጦዓም፣ ሁለቱም እኮ ምግብን ይመገቡ ነበር። ማይንዳችሁን አሰሩ፣ አእምሯችሁን አሰሩ። ምግብን ይመገቡ ነበር። ሁለቱም ፍጡር ናቸው። የተፈጠረ ሰውን እንዴት ታመልካላችሁ እያለ ነው። አላ ለምን ነው የምትጠሩ? ተግባባ። ከዛ በኋላ እንዞር፣ ከይፈ ንበይኑ ለሁሙ አያት ሱመ እንዞር አና ዩፈኩን እንዴት አንቀጾቻችንን እንደምናብራራላቸው ተመልከት። ከዛም ከአንቀጾቻችን እንዴት አፈግፍገው እንደሚሄዱ ደግሞ በደንብ ተመልከቱ እያለ አላህ ይነግረናል ማለት ነው። ስለዚህ አላህ ስብሃነ ወተዓላ እንግዲህ ከሱ ውጭ መመለክ የለም ስንል እነዚህን ሁሉ መተው እንዳለብን ነው የሚያሳየው ማለት ነው። ተግባባን። ሌላኛው ደግሞ እንቀጥል። በሱረቱል ማይዳ ምዕራፍ 5 ቁጥር 116 ላይ ራሱ ኢየሱስ የሚጠየቅበት ቀን ይመጣል።

ይሏል። ሁለት አማልክቶችን አንተና እናትህን ሁለት አማልክት አድርጎ ያዙ ብላቸው ነበር እንዴ? ይሏል። እንዲህ ብላቸው ነበር? እኔን አምልኩኝ ብላቸው ነበር? ማርያምን አምልኳት ብላ ነግራቸው ነበር? ያኔ እኔ ነበረ ነበር መልእክት ያስተላልፍኩለህ በእውነት መጽሐፉ ላይ እንደዚህ ብሎ ይናገር ነበር እንዴ? ይለዋል። ከዛ እየሱስ ምን ይላል? አለ ሱብሃነክ ጌታዬ ጥራት ይገባ፣ ይለዋል ጌታዬ ጥራት ይገባ

ታዲያ ምንድን ነው ኢየሱስ የታዘዘው? ከተባለ ማ ቁልቱ ለሁም ኢላ ማ አመርተኒ ቢህ ሱብሓነላ። አያሳዝኑም ክርስቲያኖች፣ ወላሂ በጣም ነው የምታሳዝኑት ክርስቲያኖች፣ ወላሂ ላዚ በጣም በጣም ነው የምታሳዝኑት። ኢየሱስ እንዲህ ብሎ ነው የሚናገረው፣ ጌታ ሆይ ይለዋል አላህን እኔ አንተ ያዘዝከኝን እንጂ አልነገርኳቸውም። እኔ አንተ ያዘዝከኝ ደግሞ እኔ ዕቡዱላህ ረቢ ወረበኩም ጌታዬና ጌታችሁን አምልኩን ያልኳቸው። እኔ እንደዚህ አይነ ንግግር አልተናገርኩም። ወኩንቱ ዓለይህም ሸሂደን ማድምቱ ፊህም፣ እኔ እነሱ ዘንድ በነበርኩበት ጊዜ መስካሪ ነበርኩኝ። የማቀው እኔ እንደዚህ አይነት ነገር እንዳልነገርኳቸው ነው። እኔ አምልኩ ብዬ የነገርኳቸው አንድ አምላክ አለ፣ እሱም የሰማይና የምድር የሆነ ጌታ ነው። እሱም የኔና የእናንተ ጌታ ነው። በቃ እሱን አምልኩን ያልኳቸው። ወላሂ ይሄንን ንግግር በዚህ መሰረት ብታዩና ብትሄዱ፣ አሁን የተበረዘው መጽሐፋቸው ላይ ራሱ ብትሄዱ። እኔ አምላክ ነኝ አምልኩኝ ያለበት አንድ ጥቅስ የለም ባይብል ላይ። አንድ ጥቅስ ነው የምላችሁ፣ አንድ ጥቅስ ወላሂ አንድ አንድ ክርስቲያን መጥቶ ያሳየኝ። አንድ ጥቅስ የለም። አላለም ኢየሱስ እንደዚ ብሎ አላስተማርም። በተበረዘው እንኳን አይደለም በእውነተኛው መጽሐፍ፣ በተበረዘው መጽሐፍ ላይ እኮ ነው። የለም የምላችሁ የለም። አልሐምዱሊላህ ረቢል አለሚን። ከዛ በኋላ ፈለማ ተወፈይተኒ ግን አንተ ባነሳኸኝ ጊዜ ኩንተ አንተ ረቂብ ዓለይሂም አንተ ነበርክ የቅርብ ተቆጣጣሪያቸው። ወአንተ ዓላ ኩሊ ሸይኢን ሸሂድ አንተም በነገር ሁሉ ላይ መስካሪ ነህ፣ ይለዋል አላህ ሱብሓነሁ ወተዓላ ይነግረዋል። እንዲ ብሎ አዋቂ ነህ ይለዋል። በቃ አታምልኩ ሰዎችን። ኢየሱስኮ ወንድ ልጅ እኮ ነው። እንዲ እነሆም ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ነው ያሉ። እሱም ታላቅ ይሆናል የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳይትን ዙፋን ዙፋን ይሰጠዋል አለ። ተግባባ። ስለዚህ አንድ አምላክ አለ። ያ አንድ አምላክ ነው ለሱ ዙፋን የሚሰጠው እሱ ወንድ ልጅ